ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ሚያዝያ 22017 ዓ ም ዕለታዊ መረጃዎች እና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎች ወደ እናንተ ጋርስ አብራችሁን ቆዩ። በለጠ ካሳ ነኝ። አብራችሁን ከቆያችሁ የተለያዩ መረጃዎችን ትሰማላችሁ። ባለስልጣናት በፋኖ ቁጥጥር ስር ውለዋል ተብሏል። በቁጥራቸው አምስት የሚደርሱ ባለስልጣናት ወደ አዲስ አበባ ሲሄዱ በቁጥጥር ስር ውለዋል ተብሏል። እሱንና ሌሎች መረጃዎችን በቅደም ተከተል ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁን እንድትቆዩ በአብሮ ትጋብዛለሁ። በተለያዩ አካባቢዎች የተደረጉ ያሉ አውደ ውጊያዎችን በተመለከተ ዝርዝር መረጃዎችን ይዣለሁ። በአንድ ወረዳ አምስት ቦታዎች ላይ አውደ ውጊያዎች ሲደረጉ ውሏል። ይህንም በተመለከተ ያለውንና ሌሎች አካባቢ ያሉ ዝርዝር መረጃዎችን ወደ እናንተ አደርሳለሁ። እናንተም እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ አብራችሁ እንድትቆዩ እንዲሁም ደግሞ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና ሲሜል ዶት ኮም ላይ ሀሳብና አስተያየቶቻችሁን አድርሱ። በኢሜይል በዋትሳፕ በቴሌግራም በሜሴንጀር በትዊተር መልእክት መላላኪያ መንገዶች ልታገኙ ትችላላችሁ። ብዙዎቻችሁ ጥቆማዎች እና ሀሳቦች እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። አሁንም ቀጥሎ ላይክ ሸር ሰብስክራይብ ማድረጋችሁን ከአስተያየቶቻችሁ መካከል አንድ አስተያየት አቅርቤ ወደ መረጃዎቹ ነው የሚሄደው። ይህን የአስተያየት በአምስት ከፍያዋለሁ፣ በአጭር ወደ እናንተ ደርሳለሁ። አስተያየቱ የግዳጅ አፈሳን በተመለከተ ሰሞኑን የደረሱን ዘገባዎችን ወደ ወታደራዊ ማሰልጠኛ ማዕከላት የሚጓጓዙ ወጣቶችን በተለይ በአማራ ክልል ያለውንና አጠቃላይ የሚሊሻ ስምሪቱን በተመለከተ ጉዳዩ ሊታይ የሚገባው ነው። ትግል ከየት ወደ የት ነው ብሎ ለመጠየቅ ጊዜው አሁን ነው። ሚሊሻ እንዴት ያክል ወጣት መመልመል ቻለ? ያለው አጠቃላይ ሁኔታ ምንድን ነው አውዱ የሚል ጥያቄ አቅርበዋል። ሌላው የጂኦ ፖለቲካ ሁኔታ በተመለከተ ከመቀሌ እስከ ካርቱም፣ ከካርቱም እስከ መቀሌ፣ ከአስመራ አዲስ አበባ፣ ከአዲስ አበባ አስመራ እንዲሁም ደግሞ በሀገር ውስጥና በአፍሪካ ቀንድ የውጭና የውስጥ የኃይል አሰላለፉን በተመለከተ የአማራ ሊህቃን ወቅታዊ ሁኔታውን በተመለከተ ያላቸው አተያይ እንዲሁም ደግሞ የአማራ ታጋዮች የሚኖራቸው አቋም ምን ይመስላል የሚለው ላይ ያለው አጠቃላይ የተደረሰበት ድምዳሜ ወይም ደግሞ ሊደረስበት የሚገባ ድምዳሜ መኖር አስፈላጊ ነው የሚል አስተያየት መጥተዋል። ሌላው አውራጃዎችን፣ አውራጃዊነት፣ መንደርተኝነት ትግሉና የህዝብ አንድነትን እንዴት እየፈተነ እንደሆነ ይሄ ጉዳይ በዝርዝር መገምገምና መታየት ያለበት መነሻ ምክንያቶቹ ተለይተው ለህዝብ ይፋ መደረግ አለባቸው። መፍትሄም ያስፈልገዋል። ሌላው ህዝባዊ ድጋፍ፣ የፖለቲካ ግንዛቤ፣ ወቅታዊ የህዝብና የሚዲያ ግንኙነትን በተመለከተም እንደዚሁ ግምገማ ቢደረግ የሚለው አስተያየት ደርሰዋል። ሌላው የሚዲያ እና የህዝብ ግንኙነት እንዲሁ ደግሞ የፕሮቶኮል ጉዳዮችን በተመለከተ ያለው ጉዳይ አሁንም በአግባቡ መስተካከል አለበት የሚል አስተያየት ተጨምሮበታል። ሌላው የሚዲያና የህዝብ ግንኙነት ባሻገር ከፋኖ መሪዎች እስከ ሚዲያ ባለቤቶች ድረስ ያለው መስተካከል ያለበት የህዝብ ግንኙነት ስራና የሚዲያ ተጋላጭነት በመቀነስ በኩል ይሄ ሊሰራ የሚገባው የሚል ነው። በህዝብ ዙት ወደ መሬት የወረደውን ትግል መልሰው የማህበራዊ ሚዲያ አጀንዳ አድርገው ማህበራዊ ሚዲያ ላይ እሰጣ ገባ የሚገቡ ሰዎች ትግልና ዓላማቸው ምንድን ነው የሚል ነጥብ ተነስቷል። ይሄው ሐሳብና አስተያየቶቹ ብዙዎቻቸው የምትጋሯቸው ስለሆነ ወደ እናንተ አድርሻለሁ። ወደ ሌሎች መረጃዎች እሄዳለሁ። ወደ አለማጣ ከተማ ሰሜን ወሎ የሚወስድን መረጃ ላስቀድም። ባለማጣ ከተማ ሰሞኑን የህወሓት አታጣቂዎችና በህዝቡ መካከል ግጭቶች ነበሩ። ከዚህ ባሻገር ዛሬ የሆኑ ክስተቶችንም አካተቻለሁ። የአማራ ክልላዊ መንግስት የሚሉ መስሪያ ቤቶችን መጠሪያ ታፔላዎች ለመነቃቀል የህዋ አታጣቂዎች ወስነው እንቅስቃሴ አድርገዋል። ሁኔታው ግን እንዳሰቡት አልሆነም ነው የተባለው። በህዝብና በህወሓት ታጣቂዎች መካከል ተደጋጋሚ ግጭቶች ተፈጥረዋል። በዛሬው ዕለት በርካታ ቢሮዎችን ታፔላዎቹን፣ በአማራ ብሔራዊ ክልላዊ መንግስት በሰሜን ወሎ ዞን የሚለውን ታፔላ ለማንሳት የህወሓት ታጣቂዎች እንቅስቃሴ አድርገው ነበር፣ አልተሳካም። በዚህ ምክንያት ዛሬ የህወሓት ታጣቂዎች እንግዲህ እና የፌዴራል ፖሊስ የአካባቢው አዛዥ የመከላከያ አካባቢው አዛዥ ስብሰባ ተቀምጠው ነበር ተብሏል። ታጣቂዎቹ ወንጭፍ አደባባይን የሚለውን ጨምሮ ታፔላዎችን ዛሬ ሊያነሱ እንቅስቃሴ ማድረጋቸውን ተከትሎ ነው ይህ ስብሰባ የተጠራው። የመከላከያ አዛዥ፣ የፌዴራል ፖሊስ አዛዥ እንዲሁም የወያኔ ታጣቂዎች አዛዥ በነበራቸው ስብሰባ ምን ጉዳዮች እንደተነጋገሩ የታወቀ ነገር የለም። በዚህ ትይዩ ግን የአማራ ክልል መዋቅር ይፍረስ የሚለው ጉዳይ ተገቢነት የለውም በሚል በፖሊስ በኩል ክርክር ቀርቧል። በፌዴራል ፖሊስ በኩል ምክንያቱም የሕዝብን ያስቆጣል ቢሮዎችንም በኃይል እንቆጣጠራለን የሚለው የህወሓት እንቅስቃሴ ተገቢነት የለውም በሚል አስተያየት ቀርቧል። ይሄ የህዝብን ቁጣ ይቀሰቅሳል። የአማራ ብልጽግና ሸሸ እንጂ የአማራ ህዝብ እኮ ከዚህ አካባቢ አልሸሸም የሚል ሌላ ማስታየት ማስተያየት መጥቷል። የአማራ ብልጽግና ራያ ለማጣና አካባቢውን ለቆ ሸሸ እንጂ ህዝቡ እኮ አሁንም አልሸሸም። ስለዚህ ህዝብን የሚያስቀይም ተግባር ሊከወን አይገባም ነው የተባለው። የህወሓት ታጣቂዎች በገቢው አካባቢ ዛሬ ቀረጥ ለመሰብሰብ እንቅስቃሴ አድርገው ነበረ። መሳሪያ ያላቸው ያሏቸውን ሰዎች ለመንጠቅ እንቅስቃሴ አድርገው፣ ህዝቡ እንደገና በቁጣ አደባባይ ወጥቷል። አንድ ሻምበል አብረሃ የተባለ ሰው ይዘው ወደ ካምፕ ወስደዋል። ከትላንት ወዲያም በተመሳሳይ አራት ሰዎችን ወደ ካምፕ ወስደው እስካሁን ድረስ አልተፈቱም ነው እየተባለው። እንግዲህ ከሁለት ቀናት በፊት የታፈሱትን ጨምሮ የዛሬውን ስንጨምር በአጠቃላይ ከአምስት በላይ ሰዎች የህወሓት ታጣቂዎች አስረው ወደ ካምፕ ወስደዋል። ወደ ግንባር መረጃዎች ሲሄድ ወደ ማዕከላዊ ጎንደር የሚወስደን መረጃ ነው የማስከትለው። በማዕከላዊ ጎንደር በለሳ በተለያዩ አካባቢዎች ውጊያዎች መደረጋቸውን ነው የመረጃ ምንጮች የገለጹት በአምስት ቦታዎች። በነዚህ ቦታዎች ላይ ያለው ውጊያና የአጠቃላይ ወታደራዊ ኪሳራ ዝርዝር መረጃዎች የሚከተለው ነው ይመስሉት። በለሳ ሃይባሽካ ተብሎ የሚጠራ ቦታ በተደረገ ውጊያ አሰሳና እንቅስቃሴ ላይ በነበሩ የሚልሻ አባላት ላይ ጉዳት ደርሷል። ይህ እንግዲህ ያሳ ላይ የነበሩ የሚልሻ አባላት ተኩስ መክፈታቸውን ተከትሎ ፋኖ አጸፋ ሰጥቶ ነው ጉዳት የደረሰው። በዚህም በትንሹ ሁለት የሚልሻ አባላት ሲሞቱ ሶስት የሚልሻ አባላት ደግሞ ተይዘው በፋኖ ተወስደዋል። አራት የነፍስ ወከፍ መሳሪያዎች እና በርካታ ትጥቆች በፋኖች ገብተዋል ተብሏል። ደንጎራ ተብሎ የሚጠራ ቦታ እዚሁ በለሳ ደንጎራ በተባለ ቦታም በተመሳሳይ እንደዚሁ ውጊያ ተደርጓል። በዚህ ውጊያም እንደዚሁ የሚሊሻ አባላት ናቸው ጉዳት የደረሰባቸው። በትንሹ ስድስት የሚሊሻ አባላት ስለመሞታቸው ሌሎች ደግሞ ቁጥራቸው ያልታወቀ ስለመቁሰላቸው፣ አምስት የነፍስ ወከፍ መሳሪያዎች እንዲሁም ደግሞ የወገብ ትጥቆችን በፋኖ እጅ ስለመግባታቸው የአካባቢ የመረጃ ምንጮች ገልጸዋል። ሌላው እንደዚሁ ማዕከላዊ ጎንደር በለሳ ወረዳ ተሙር ሸለቆ ወይም ደግሞ ሀሙሲት አቅራቢያ ሸለቆ ላይ በተፈጸመ ድንገተኛ የደፈጣ ጥቃት ወታደራዊ ኪሳራ ደርሷል። በአራት ተሽከርካሪዎች እንቅስቃሴ ላይ የነበሩ የመንግስት ወታደሮች ላይ በተፈጸመ የድንገተኛ ጥቃትና ይህንን ተከትሎ በአካባቢው ለሰዓታት የቆየ ተኩስና ውጊያ ተደርጓል። በዚህም በትንሹ 11 የሚደርሱ የመንግስት ወታደሮች ሞትና ቁስለኛ ሆነዋል። ቁጥራቸው በውል ያልታወቁ ደግሞ ቆስለዋል ነው እየተባለው። ሌላው በዚሁ በለሳ ወርጋጅ በተባለ ቦታ ልዩ ቦታው ወርጋጅ አካባቢ ጣይመን በተባለ ቦታ በተደረገ ውጊያ እንደዚሁ ወታደራዊ ኪሳራ ደርሷል በፋኖ የተወሰዱም እንደዚሁ የሚሊሻ አባላት አሉ በዚህ አካባቢ በነበረው ውጊያ ቢያንስ አስራ ሁለት የመንግስት ኃይሎች ሙትና ቁስለኛ ሆነዋል ነው የተባለው እነዚህ በተከታታይ እንግዲህ በእነዚህ ቦታዎች በተደረጉ ውጊያዎች በአጠቃላይ በፋኖ ላይ እና የደረሰው ጉዳት የለም በንጹሐን ላይም የደረሰው ጉዳት የለም ነው የተባለው በዚሁ በበለሳት ዩ ማዕከላዊ ጎንደር ኪንፋዝ በገላ ተብሎ የሚጠራው ቦታ ስላሬ አቅራቢያ ውጊያ ነበር ከሁለት ቀናት በፊት በነበረው በዚህ አካባቢ ውጊያ ወታደራዊ ኪሳራ ደርሷል ነው የተባለው በመንግስት ኃይሎችም።